ስለ ኢሬቻ ጋዜጠኛ ቴድሮስ ተክላ አረጋይ ከተፈሪ ንጉሴ ጋር ያደረጉትን ቃለ ምልልስ እንደሚከተለው ይዘን ላችሁ ቀርበናል። ቴድሮስ እንዲህ ሲል ይጠይቃል። ከገዳ ሥርዓት ዘርፎች መሃል አንዱ የኢሬቻ ክብረ በዓል ነው። ስለ እሱ እንነጋገርና ምን ማለት ነው ሬቻ? ተፈሪ እንዲህ ሲል መለሰ። ኢሬቻ ምስጋና ማቅረብ ማለት ነው። ኢሬቻ የተፈጠረባቸው ሁለት ምክንያቶች አሉ። አንደኛው ምክንያት ውኃ እንደ ምልክት አድርገን ስንወስደው ኢሬቻ በውሃ ዳርና በተራራ ላይ እንደሚከበር ልብ ይላል። ውኃ የሁሉም ነገር ምንጭ ነው። ውሃ የዓለም ምንጭ ነው። ውሃ ማህፀን እንደማለት ነው። የምናየው ዓለም በሙሉ ከውሃ ነው የወጣው። የመጀመሪያዎቹ የሰው ዘር መገኛዎች በውሃ ዳር እንደተገናኙ እሬቻም መገናኛ ነው። ቴድሮስ እንዲህ ሲል መልሶ ይጠይቋል እስቲ ደግሞ እሬቻን ዘግየት እናድርገውና በዋቄፈና ሃይማኖት የሰው ዘር ምንጮች አዳምና ሔዋን ናቸው። አሁን እነሱ ናቸው ይሁን እንጂ በሃይማኖቱ አዳም እና ሔዋን በተለያየ ጊዜ አዳም ከፊት ሔዋን ቀጥሎ አይደለም የተፈጠሩት፣ ሁለቱም እኩል ነው የተፈጠሩት ሲል ይመልሳል። ተፈሪ ቴሮስን በማስከተል በአንድ ቅጽበት ሁለት ሰው እኩል ተፈጠረ? ተፈሪ መለሰ፣ ሁለት ሳይሆን አንድ። አንዱ ሰው ግን የሁለቱም ጾታ ኖሮት ነው የተፈጠረው። የመጀመሪያው ይህ ሰው ሆሮ ይባላል። ወንድም ሴትም ብቻ ያልሆነ ነው። ከዚያ በኋላ እግዚአብሔር ሳያየው ለሁለት ተከፈለ፣ ሆራና ሆርቱ ሆኑ ማለት ነው። እነዚህ ሰዎች አንዱን ሌላዋን በመተፋፈር ሸሹ ወይም ባለመገናኘት ተጠፋፉ፣ አልተገናኙም። ሆራም ሆርቱም ለየብቻቸው አደጉ። በኋላ ሆራ ቅጠሎችን እየበላ ይኖራል። አንድ ቀን ጫካ ውስጥ አንዲት ላም ወልዳ ጥጃዋን ስታጠባ ያያል። ከዛም ሄዶ ልክ ጥጃዋ እንዳደረገችው ላሚቷን ይጠባታል። ሰውነቱ እየፈረጠመ ይሄዳል። ከዚያ አንድ ቀን ሆርቱ ከሩቆና ታየዋለች። አዘነች፣ ደስም አላት። እሱም ዞር ሲላያት ደስም አለው፣ ደነገጠ፣ ፈለጋት። በሁለቱ መሃል ወንዝ አለ፣ መገናኘት አልቻሉም። ከዚያም ሐዌዬ ይላታል። ሔዋን ሐዋ የምንለው ይህንን ነው፣ በኦሮምኛ ተመኘሽ ማለት ነው እሱ ቢመጣ በመሀል ውሃ ስላለ ሊወስድ ይችላል። ስለዚህ መልካ ወይም መሻገሪያ ቦታ ታሳየዋለች። ከዛም መልካውን እያሳየችው አዴም ትለዋለች። አዳም ወይም አደም የምንለው ይህንን ነው። በኦሮምኛ አዴም ማለት ወደ እኔ ወይም ወደዚና ማለት ነው። አዴም ወደ መልካው ሄዶ ሐረግ ይወረውረላታል። ሐረጉን ወገቧ ላይ አስራ ወደሱ ትሄዳለች። አሁን የኦሮሞ ሴት ካገባሽ በኋላ መቀነት የምታስረው በዚያ መነሻነት ነው። ሁለቱ ከተገናኙ በኋላ ሀዌ ላሚቷን በቅጠል አልባ አጠጣችው። በኋላም እንደውም ቅል አዘጋጅታ ማለብ ጀመረች። የእነሱ ጋብቻም በዚያው ጸና። አሁን የኦሮሞን ጋብቻ ብትመለከት ሁሌም ወተት አይጠፋም። ያንን ነው ምሳሌ የሚያደርገው። ቴድሮስ በማስከተል ይህን ጥያቄ ጠየቀው። አንዱ የኢሬቻ መገናኘት ይህን የሃወይና አዴም መገናኘት ምሳሌ የሚያደርግ ሲሆን፣ ሁለተኛው ምክንያት ታዲያ ምንድን ነው? ተፈሪ እንዲህ አለ። የመጀመሪያዎቹ ወንድና ሴት መልካው ላይ እንደተገናኙ አሁንም ህዝቡ በሚገናኝበት ቦታ ነው ኢሬቻ። በአብዛኛው ክረምት እንደ ጨለማ ወር ይታያል፤ ዝናብ፣ ጎርፍ፣ ወንዝ ይሞላል። በዚህ የተነሳ ሰዎች ይቆራረጣሉ። ለሶስት ወር ገደማ በአጠቃላይ ግንኙነት የለም። ቤተሰብ ብቻ ነው የሚገናኘው እንጂ በተራራቀ ቦታ እንደመኖሩ ህብረተሰቡ የጋራ መገናኛ የለው። ከዚያም መስከረም ሲመጣ ወንዙ ሁሉ ስለሚጎደልና ውሃውም ስለሚጠራ አዲስ ሳር ይበቅላል፣ አዲስ ህይወትም ይጀምራል። ልምላሜ ሲመጣና በአበቦቹ ሲፈኩ ሰዎች መገናኘት ይፈልጋሉ። በመጀመሪያ ቃሉ ወይም ቄሱ ከራሱ ቤት ችቦ ይለኩሳል። አለው፣ እናንተስ አላችሁ የሚል መልእክት ማስተላለፉ ነው። ልክ የቃሉን ያዩና ሁሉም ሰው ከየቤቱ ችቦ ይለኩሳል። በዚያን ጊዜ ሁሉም ሰው ኦ እነገሌ አሉ፣ የገሌም አለ፣ እዚያም ጋር አሉ ማለት ይጀምራሉ። ሳይነጋግሩ በምልክት ተግባቡ ማለት ነው። እየኖርን ነው በሕይወት አለ የሚለውን መልእክት አስተላልፉ ማለት ነው። ከዚያም በማግስቱ መገናኘት እንችላለን ማለት ነው የሚል መልእክት ሁሉም ለሁሉ አስተላለፈ ማለት ነው። በማግስቱ ኢሬቻ ይሆናል። ጠዋት ሰው ሁሉ እዚያ ተገናኝቶ ለአምላኩ ምስጋና ያቀርባል ሲል ይመልሳል። ተፈሪ ቴድሮስም እንዲህ ሲል ጥያቄ ጠይቋል። የኢሬቻ እድሜ ስንት ይሆናል ማለት ነው? ተፈሪም እንዲህ አለ፣ ትክክለኛ እድሜውን መናገር አስቸጋሪ ቢሆንም ከሶስት ሺህ ዓመት ወዲህ አይሆንም። ቴድሮስም ዋቃ ወይም እግዚአብሔር ጾታ አለው? ተፈሪም የለውም በተለምዶ ወንድ በወንድ ጾታ ይጠራል እንጂ ዋቃ ጾታ የለው። ቴድሮስ ሰይጣን የምንለው ሳለ ተፈሪ ሰይጣን የለም። ቴድሮስ ለምሳሌ ክርስትናው አካባቢ ሰዎችን የሚያሳስስ ሰይጣን እንዳለ ሰው በሰይጣን እንደሚሳሳት ይታመናል። አምላክ ብቻ ሳይሆን ሰይጣንም እውቅና ተሰጥቶት አለ በዋቄ ፈናስ ሲል ጥያቄ ያስከትላል። ተፈሪም እንዲህ ሲል ይመልሳል ሰይጣን የሚባል ከአምላክ ጋር የሚፎካከር የአምላክን ቦታ ለመውሰድ የሚታገል ኃይል የለም። በዋቀፈና አምላክ ብቸኛ ኃይለኛ ነው። አምላክ ሁሉም ቦታ የሚገኝ ነው። ከእርሱ ጋር ጦርነት የሚገጥም ምንም ኃይል ሊኖር አይችልም። ቢኖር እንኳን ተሸናፊ ነው። ሰዎች አምላክ ሊያምፁ ይችላሉ፣ ግን ተሸናፊ ናቸው። ለዘላለም ከአምላክ ጋር የሚታገል ለዘላለም እሱ የፈጠራቸውን ሰዎች እያሳሳተ የሚኖር የማይጠፋ ግን የማያርፍ ፍጡር የለም ተብሎ ነው የሚታመነው ለዚህም ነው በዋቄፍና እምነት ሰይጣን የሚባለው ምንም የቃል ስያሜ የሌለው፣ ህዝቡ ውስጥ ገባ ሰይጣን ወይም ጂኒ ሲባል ልትሰማ ትችላለህ። ይህ ግን በእምነቶች መደበላለቅ ሰይጣን ከክርስትና ጂኒ ከእስልምና የተወሰደ እንጂ የዋቄፍና ሃይማኖት በሰይጣን መኖር ስለማያምን ስያሜም አልሰጠውም። ለሌለ ነገር ስም አይወጣም። ቴሮስ እንዲ ሲል ይጠይቀዋል። አሁንም በክርስትና አምላክ እኛ እንዳይመስል ወይም እኛ በአካል አምላክ እንደምንመስል ይታመናል። በዋቄፍና አምላክ አካል አለው? ተፈሪም እንዲህ ይላል፣ የለውም። ፎቶም ምንም አይነት ምስል የለው። እግዚአብሔር ሰዎችን በአምሳሉ ፈጠረ የሚለው ክርስትና ነው እንጂ በዋቄፍና አምላክ ምስል የለው። አምላክ መንፈሳዊ እንጂ አካል አይደለም። ሰዎችን የፈጠረው በአምሳሉ ሳይሆን እንዲህ መምሰል አለባቸው ብሎ ነው። ሰዎች ናቸው ለአምላክ መልክ የሰጡት። አምላክን ያየ ማንም የለም። ኒቼ አምላክ ባይኖር እኛን እንፈጥረው ነበር እንዳለው ቴድሮስ በማስከተል ይህን ጥያቄ ጠይቋል። እሬቻ ሃይማኖታዊ ነው፣ ማህበራዊ ስርዓት? ተፈሪ ሁለቱንም ነው፣ ህብረተሰባዊም ሃይማኖታዊም ነው። ለአምላክ ያለፈውን ዓመት፣ የጨለማውን ዓለም አሳልፈህኝ ለዚህ ስላበቃኝ አመሰግናለሁ ብለህ እግዚአብሔርንም የምታመሰግንበት ነው። ለምለም ሳርስ ይዘህ ውሃ ውስጥ ከነከርክ በኋላ ራስ ላይ ትረጫለህ። ከዚያ ሳሩን እዚያው አስቀምጠ ትሄዳለህ። ቴድሮስ ይሄ ምን የሚያመለክተው ሲል ይጠይቀዋል። ተፈሪም እንዲህ ሲል ይመልሳል፣ ሳር ለምለም ነው። አዲስ መንገድ፣ አዲስ ለምላሜ፣ አዲስ ተስፋ ማለት ነው። የውሃ ተምሳሌት ደግሞ እንዳልኩ ብዙ ነው። ውሃ ያነጻል። በክርስትና ብትሄድ ጥምቀት አለ። እነ ክርስቶስ የተጠመቁትን ጥምቀት ስታይ ወንዙ ውስጥ የገቡት በክርስትና ጥምቀት ከክርስቶስ ጋር ሞቼ ተነስቻለሁ ማለት ነው። በሁለተኛው ክፍለ ዘመን ገደማ አንዱ የጻፈው እንዲሁ ወንዙስ ገብቶ መጠመቅ ይቻላል ነገር ግን ሁሉም ቦታ ይሄ ላይ አጋጥም ስለሚችል ውሃ በሌለበት ቦታ ግን ውሃን ራሳችሁ ላይ እርጩ የሚል ነው። ውሃው የተረጨበት ሰው ራሱን እንደነጻ አድርጎ ያስባል። በስልምናም ስትሄድ የዘምዘም ውሃ እንደተቀደሰ ውሃ ተደርጎ ነው የሚታሰቡ። ምክንያቱም አጋር ከዚያን ይጠጣችሁ ለሶላት ከመነሳት በፊት መታጠብና መንጻት አለብ። ዋቄ ፈናም እንደዚያው ነው። ውሃውን ራስ ላይ ስትረጭ የመንጻት ስሜት ነው የሚሰማ። ቴዎድሮስ እንዲህ ሲል ይጠይቀዋል ኢሬቻ ክብረ በዓል አፈጻጸም ጋር ተይዞ ወደ ውሃ ዳር የሚሄደን የሳሩን ውሃ ውስጥ መነከር፣ ራስ ላይ መርጨትና የመሳሰሉትን ጥቂት የማይባሉ እኔንም ጨምሮ እንደ ሃይማኖታዊ በዓል አከባበር ሳይሆን እንደ ባዕድ አምልኮ ስርዓት አድርገው ሲቆጥሩት ይታያል። የዚህ አስተሳሰብ መነሻው ምንድን ነው? ባዕድ አምልኮ የሚባል ሀሳብ ከየት መጣ? ማን ነው የማን ባዕድ? ተፈሪ ለዚህ ጥያቄ እንዲህ ሲል ነው የመለሰው። ሃይማኖቶች የራሳቸው እይታ አላቸው። በክርስትና ብትመጣ አምላክና ሰይጣን ሁለት ተጻራሪ ኃይሎች ናቸው። እነዚህ ሁለት ተጻራሪ ኃይሎች ሁሌም ጦርነት ላይ ናቸው። ስለዚህ አምላክ ብዙ ጊዜ አሸናፊ ነው። በደንብ ስታየው ግን አንዳንዴ ተሸናፊ ሆኖ ታገኛለህ። ለምሳሌ አንዲት ልጅ በጣም እየዘለች ትዘምራለች። በዚህ ጊዜ የአምላክ መንፈስ አርፎባት ነበር። ከዚያ በኋላ እየዘመረች የከበሮ ማንገቻ ጠልፏት ወደቀች። ከበሮ ላይ ወደቀችና በጣም ተጎዳች። ያኔ ደግሞ ሰይጣን ጣላት። ስለዚህ በዚያሽ ቅጽበት ሰይጣን አሸናፊ ሆኖ ነበር ማለት ነው። እና በክርስትና አመለካከት የሰው ልጅ እግዚአብሔርና የሰይጣን ውጊያ ሜዳ ነው። በዚያ ሜዳ ላይ ብዙ ጊዜ አምላክ ያሸነፉ፣ አልፎ አልፎ ደግሞ እግዚአብሔር ይሸነፍና ሰይጣን አሸናፊ ይሆናል ማለት ነው። እስልምናም ከዚህ የተለየ ታሪክ አይደለም። የሃይማኖቶችን ታሪክ አመጣጥ ስትመለከት ሰይጣን መጽሐፍ ቅዱስ ውስጥ በመጀመሪያዎቹ እትሞች ላይ በብዛት አይገኝም። በኋላ ላይ ግን የግሪክ አፈ ታሪክ የፈጠረው ነው። ሁለት ተጻራሪ ኃይሎች ነገር ግን የመጀመሪያው ኃይለኛ የሚለው እምነት የግሪክ መሰረት ያለው የአውሮፓውያን እምነት ነው። ክርስትናም ይህን ከያዘ በኋላ ነው ሰይጣንን የአምላክ ተፎካካሪ አድርጎ ማየት የጀመረው። ይህ ደግሞ ለግሪኮች አስተማሪ የሚባለው ዛራታስቱራ ራሱ ነው። እንደውም ብዙዎች ይህን ጉዳይ ያጠኑ ሰዎች የሚሉት ለሰይጣን የመጀመሪያውን የልደት ምስክር ወረቀት የሰጠው ዛራታስቱራ ነው የሚሉት። ወደ ማህበረሰብ ስነልቦና ወይም ሶሻል ሳይኮሎጂ ስንመለስ ወደ ቡድን አከፋፈል ስንመጣ በተለይ በሃይማኖት ሁሌም የእኔ ቡድን ከሌላው ይበልጣል። የራስን ማሞገስ፣ ማርነቅ፣ ንጹህ አድርጎና ሌሎችን ከማሳነስ እስከ ማጥላላት ማሰብ የሃይማኖት መሠረታዊ መለያ ነው። ስለዚህ ክርስትና ዋቄፈናን ብቻ ሳይሆን ሌሎቹንም እንደ ሌላ ባዕድ ሰይጣን የሚጠፉ አድርጎ ማሰቡ የተለመደ ነው። ሌሎች ሃይማኖቶችም ሌሎችን ባዕድ ያደርጋሉ። የራስን ጥሩና ቅዱስ የሌላም መጥፎና ርኩሰት አድርጎ ማሰብ የባዕድ አምልኮ ተከታይ አድርጎ መውሰድ የሰው ልጅ በሃይማኖት ቡድን አስተሳሰቡ ሲሆን የሚያስበው የተለየ ጠባዩ ነው። ከክርስትና አንጻር ዋቄፍንና ሌሎች በዕድ አደርጋለሁ በዋቄፍና ሲሆን ክርስትናን በዕድ አድርጌ እገልጸዋለሁ ማለት ነው። ይህ ከዘመናዊ አስተሳሰብና ልዩነትን አቻችሎ አብሮ ከመኖር ፍልስፍና አንጻር የማያስኬድ ነው። እውነት እዚያም ሊኖር ይችላል ብሎ ማሰብ ያስፈልጋል። ቴዎድሮስ እንዲህ ሲል ጥያቄ ያስከትላል፣ ከራስ ሃይማኖት ካለ ማለት ነው። ከዛ አንጻር አንተ ሌሎች ሃይማኖቶችን የምታየው በምን መልኩ ነው? ተፈሪ እንዲህ ሲል ይመልሳል፣ እኔ ለምሳሌ የዋቄፈና ሃይማኖት ተከታይ አይደለሁ፣ ፕሮቴስታንት ነው። ነገር ግን በምንም ተአምር ዋቄፈና ባዕድ ሃይማኖትን የሚል እምነት የለኝም። ለዚህም ነው ሁኔታውን ከማውቀው ካነበብኩት ከቤተሰብ የተነስቼ የምነግር ለምሳሌ እናቴ ዋቄ ፈቱ የዋቄ ፈና ሃይማኖት ተከታይ ማለት ነው የዛ እምነት ተከታይ ናት። አባቴ ነው ክርስቲያን ሊል የሚችለው ያደግኩበት ህብረተሰብና የማውቀው ህዝቤ የዋቄ ፈና ሃይማኖት ተከታይ ነው። የቱም እምነትና ሃይማኖት ለእኔ ባዕድ አይደለም። በእኔ እምነት ባዕድ የሚባል ነገር የለም። አሉ ራሱ ዘጌኝ ባዕድ ማለት እኮ ከሌላ የመጣ ያልነበረ ያልተለመደ ማለት ነው። እዚህ ትርጉም ከሄድክ ደግሞ ዋቄፍና ሀገራዊ ሃይማኖት ነው። ከዚህ ጥቁር አፈር የበቀለ ነው። አይናችንን ከፍተን እኔ ካልን ክርስትና የኢትዮጵያ አይደለም ኢትዮጵያዊ መልክ አለው እንጂ፣ እስልምናም የኢትዮጵያ አይደለም ኢትዮጵያዊ መልክ አለው እንጂ። ባዕድ ከተባለ ክርስትናና እስልምና ናቸው መባል የነበረባቸው። ግን ባዕድ የሚባል ነገር የለም። እንደ ሰው ልጅ ሁላችንም የራሳችን እምነት አስተሳሰብና አመለካከት ስላለን ባዕድ የሚለው ቃል አያግባባንም። እምነት የግል ምርጫ ነው እንጂ ሌላውን ባድ ማድረጊያ አይደለም፣ እያለ ይቀጥላል ከፍልስምና ቁጥር 3 ሰኔ 2015 ከታተመው ተቀንሶ የተወሰደ እንደሆነ ቴሮስ ተክለ አረጋይ በፌስቡክ ገጹ ላይ አስፍሯል። በእርግጥ እንደ ክርስቲያን እሬቻ እንዴት ያዩታል?